ቤተሰቦቼ ይህንን ይታያችኋል። ከካራቲን የተሰራ የማታ ክሬም ነው። ማታ ማታ ብቻ በመቀባት ፊታችንን ጽድት ፍክት ማድረግ እንችላለን። የበለዘ ቆዳን ያጸዳልናል፣ ማዲያት ያጠፋል፣ አላርጂክ ያጠፋል። ምን ልበላችሁ፣ ማታ ብቻ እየተቀባችሁ ተኙ። ጠዋት ሱፕራይስ ነው የምትሆኑት ቆዳችሁ። በተለይ ደረቅ ቆዳ ያላችሁ ውዶቼ፣ ጽድት ፍክት አድርጎ ወዛማ ነው የሚያደርግላችሁ። እዩት። በቃ መታጠብ የለም። ማታ ማታ ትቀባላችሁ ትተኛላችሁ። እንዴት እንደሚያበራ ፊታችሁ እንደመስታወት እናንተ ራሳችሁ በኮመንት ትነግሩኛላችሁ ማለት ነው። ማታ ማታ ብቻ ነው የምንጠቀመው። ካራቲን ከካሮት የተሰራ የካራቲን ትሪትመንት ነው። በጣም ቆዳን ያፈካል፣ ያጸዳል፣ ማዳትን ያጠፋል። ብቻ ምን ብዬ ልንገራችሁ ሁሉንም ነገር ያስተካክላል ማለት ነው። ከእናንተ የምፈልገው ማታ ማታ ብቻ በቃ ከቤታችሁ ራሱ ማጣት የለባችሁም ብዬ የማምነው ነገር ቢኖር ይሄ የማታ ክሬም ነው ማለት ነው። ከፋርማሲ ከተለያየ ቦታ ገዝታችሁ ከምትጠቀሙ ኦርጋኒክ በሆነ ነገር ቤታችሁ ውስጥ አዘጋጅታችሁ ማታ ማታ እየተቀባችሁ ጠዋት ብቻ መታጠብ፣ ፊታችሁን ማየት፣ አዲስ ሰውን ነው የሚያደርጋችሁ በቃ ሚያበራ ቆዳ ነው የሚኖራችሁ። ቪዲዮን ሁሉንም አይታችሁ። የተከበራችሁ የቻናል ቤተሰቦች እንደምናችሁ፣ እንደምንከረማችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይክ፣ ኮመንታችሁ አይለኝላለሁ። ውድ ቤተሰቦቼ እንግዲህ ዛሬ የሚገርም የፊት ክሬም ይዤላችሁ መጥቻለሁ። ማታ ማታ ብቻ ነው የምንቀባው። ናይት ክሬም ይባላል። ማታ ተቀብተን እንተኛለን። ጠዋት ፊታችን እንደ ብርቱካን የተላጠ። ትልቁ ነገር ደግሞ ማዲያት ራሱ ያጠፋለናል፣ ጥቋቁር ነገር ያጠፋለናል። ከካራቲን የተሰራ ትሪትመንት ነው የምሰራላችሁ። በጣም ተአምረኛ ነው። ቀጥታ ወደ ስራው እንሂድ። ከኔ ጋር ሆኖ ሰቦቼ፣ መጀመሪያ እዚህ ጋር ካሮት አለኝ። ካሮት አዘጋጅቻለሁ። እልጠው እና ቆዳውን እልጠውና ተመልሼ እመጣለሁ። መልኩ ልጨዋለው በትንሹ እቆራረጠውና ወደ መፍጫ ጨምሬ እፈጨዋለሁ ማለት ነው። ውድ ቤተሰብ እንግዲህ ይኸውላችሁ ካሮቱን ደቀቅ አድርጌ ከታተፍኩትና ማሽኑ ውስጥ ጨምሬዋለሁ። ምንም ነገር ሳልጨምርበት በደረቁ እፈጨዋለሁ ማለት ነው። በእንደዚህ አይነት መልኩ እፈጨዋለሁ። ምንም ውሃ እንግዲህ በእንደዚህ አይነት መልኩ ፈጭቻለሁ። ግን የኔ ማሽን በደንብ አልፈጨልኝም። ታውቃላችሁ፣ በደንብ አልፈጨም። አንዳንድ ጥሩ ማሽኖች አሉ ካሮትን ድብን አድርጎ የሚፈጩ እነሱን ተጠቀሙ ማለት ነው። ደረቅ ካሮት ከሆነባችሁ አንድ ማንካ ውሃ ብቻ ጠባርጉበት። ከቻላችሁ ከቻላችሁ ካሮቱን ያለ ውሃ ብትፈጩት እና የራሱን ጁስ ብታገኙ በጣም በጣም ጠቃሚና በእሱ ነው የሚፈለገው ማለት ነው። እሺ አንድ ማንኪያም ይውጣ፣ የወጣውን ያህል እዚህ ላይ ለመጭመቅ እሞክራለሁ። አንድ ማንኪያም ከወጣልኝ በቂ ነው። እኔ ብዙም አልፈልገውም ማለት ነው። እናንተ በርከት አድርጋችሁ አዘጋጁት። ኦኬ እዚህ ውስጥ ነው። በደንብ አልተፈጨልኝም እንዳልኳችሁ ማለት ነው። ማሽኑ በደንብ አልፈጨውም። ኔ ኦኬ ድቅቅ አርጎ የሚፈጭ ማሽን ካላችሁ እሱን ተጠቀሙት ማለት ነው። ይበቃኛል፣ ይሄን ያህል ወጥቷል። ከቻላችሁ ግን ምንም ሳትጠቀሙ የራሱን የካሮት ጁስ ተጠቀሙ። ኦሪጂናሉ እሱ ነው የምንፈልገው ማለት ነው። ቤተሰቦቼ፣ ይሄን ይመስላል ያዘጋጀው። እዚህ ጋር ንጹህ ጎድጎድ ያለ ሳህን እናዘጋጅና አንድ ማንኪያ ብቻ ነው የምንጠቀመው ማለት ነው። ይሄንን ጁስ ይሄንን ጁስ ታስቀምጡታላችሁ ፍሪጅ ውስጥ በዛ አድርጋችሁ ሰርታችሁ ማለት ነው። ሁሌ ማታ ማታ ፊታችሁን የምትቀቡት ይሄንን ነው ማለት ነው፣ ናይት ክሬም። መታጠብ የለባችሁም ተቀብታችሁ መተኛ፣ ጠዋት ብድግ ብላችሁ እንትም ማለት ብቻ። ወይኔ የፈሰሰብኝ! ሁለት ማንኪያም ማድረግ ከዛ አንድ ሁለት ማንኪያ አንድ ኦሊቬራ ጄል ማንኪያ ትጠቀማላችሁ ማለት ነው። ኦኬ እዚህ ጋር ደግሞ ኦሊቬራ ጄል አለኝ። ይሄ ይሄን ተጠቀሙ። ይሄ ከሌላችሁ ተልባ መጠቀም ይቻላል። ኦርጋኒክ የሆነ ንጹህ ነገር ነው ማለት ነው። እሱን ተጠቀሙ፣ ወይ ተልባ ወይ ይሄንን እንደ አማራጭ የምሰጣችሁ። ከዛ ምን ትጠቀማላችሁ? ቆዳችሁ በጣም ደረቅ ከሆነ ግሪሲሊን ጠብ አድርጉበት። ደረቅ ቆዳ ያላችሁ እህቶቼ፣ የሚፈረፈር ቆዳችሁ ድርቅ ብሎ የሚላላጥ ከሆነ ግሪሲሊን፣ ትንሽዬ ግሪሲሊን እዚህ ላይ በቃ እንደዚህ ሶስት ድሮፕ ማለት ነው ይበቃል። አይ ቆዳዬ ደረቅ አይደለም ወዛማ ነው የምትሉ ከሆነ ደግሞ አልመንድ ስዊት አልመንድ ኦይል ተጠቀሙ። ማንኛውንም ኮኮናት ለቆዳዬ ይስማማኛል የምትሉትን ነገር መጠቀም ትችላላችሁ ማለት ነው። ከዛ በደንብ ክሬም እስከሚሆን ድረስ እናማስለዋለን ማለት ነው። ይሄን እንግዲህ ውድ ቤተሰቦቼ ሳታቋርጡ ታማስሉታላችሁ እራሱ ክሬም ይሆናል ማለት ነው። አያችሁት፣ ወፍራም ክሬም ሆኗል ማለት ነው። ሁለት ማንኪያ ካሮት ጁስ፣ አንድ ትልቅ ማንኪያ ኦሊቬራ ጁስ ኦይል፣ ማንኛውም አይነት ኦይል። ደረቅ ቆዳ ካላችሁ ግሪሲሊን፣ የሚፈረፈር ምናምን ከሆነ ግሪሲሊን ጠባ አድርጉበት ማለት ነው። ከዛ ማታ ማታ ብቻ ነው ይህንን የምትጠቀሙት ካራቲን ክሬም። ይሄ የካካሮት እየተሰራ እየተባለ በሱቅ በተለያየ ቦታ የሚሸጠው ቆዳችንን በጣም ያቀላዋል፣ ማዲያትም ያጠፋል። ግን ቆዳችንን በደንብ በጣም ያሳሰውና ምን ያደርገዋል? ማዲያቱ የበለጠ እንዲስፋፋ ቆዳችሁን ፊታችን ይወረዋል ማለት ነው። ኦኬ የጠፋ ይመስላል፣ ግን ማዲያት በተአምር አልጠፋም ማለት ነው። ያ ቆዳ ሚልጥ ነው። ቆዳችሁን ዝም ብሎ እንደ ፕላስቲክ ሰርጀሪ ነው ነጭ የሚያደርጋችሁ እንጂ ምንም ጥቅም የለውም ማለት ነው። አትጠቀሙ። ይሄኛው ግን ናይት ክሬም ነው። ማታ ማታ ነው የምትቀቡት። የሚገርም ማዲያትን ሙልጭ አድርጎ ያጠፋል፣ ጥቋቁር ነገር ያጠፋል። ቆዳችሁ ጽድት ጽድት፣ በቃ ብርቱካን ነው የሚመስለው ማለት ነው። ጽድት ያለ በቃ እንደ መስታወት የሚያበራ ቆዳ ይኖራችኋል። እመኑኝ ይሄንን የሚገርም ለውጥ ነው የምታገኙበት። ማታ ማታ ትቀባላችሁ፣ ትተኛላችሁ። ጠዋት ብቻ መታጠብ ነው በቃ። ከእናንተ ምንም አይጠበቅም። የጸዳ የፈካ የጠራ ቆዳ ይኖራችኋል ማለት ነው። አያችሁት? በቃ ክሬም ሆኗል ማለት ነው። ኦርጋኒክ በሆነ ነገር ቆዳችንን እንዴት እንደምንከባከብ በተግባር አሳያችኋለሁ። ቀጥታ ወደ መቀባቱ ይሄንን ሰርቻለሁ። አያችሁት? ካራቲል ከካሮት የተሰራ ናይት ክሬም ነው። በጣም ደስ የሚል ክሬም ነው። ማታ ማታ ብቻ እየተቀባን እንተኛለን፣ አንታጥበውም ማለት ነው። አሁን እቀበዋለሁ ለእናንተ ለማሳየት ነው። ማታ ነው የምቀባው። ኦኬ ከዛ እተኛበታለሁ በቃ ጽድት ያለ ከለር እንደዚህ ይኖራቸዋል። ያለ ምንም ነገር ጥቋቁር ነገር ማዲያት ካለ ያስለቅቃል። ማንኛውንም የበለዘ ከለር ጽድት ያደርገዋል፣ ያስለቅቅላቸዋል ማለት ነው። ከእናንተ የሚጠበቀው መቀባት ብቻ ነው። በቃ ምንም የሚፈለገው ነገር የለም። አይናችሁ ስር እንደዚህ የጠቆረ የበለዘውን ሁሉ ያጠፋላችኋል። በቀደም ዕለት የሰራሁላችሁ የማዲያቱን በጣም ብዙ ሰው በቃ ኮመንቱ ተመችቶኛል፣ ለውጥ እንደዚህ ነው አያችሁት። አንዳንዶች ይሳደባሉ። ከምትሳደቡ ሞክራችሁ አስተያየት ብትሰጡኝ እኔ ደስ ይለኛል። የምሰራውን ነገር መቶ ፐርሰንት ደክሜበት ወጪ አውጥቼበት እናንተ እንድትደሰቱ ውጤት እንድታገኙበት ጥሬ ነው ለእናንተ የማቀርበው ማለት ነው። ብዙዎቻችሁ ሰርታችሁ ተጠቅማችሁ በጣም እናመሰግናለን ለውጥ አግኝተናል ብላላችሁ፣ ሌሎቻችሁ ትሳደባላችሁ። ከመሳደብ ሞክሩት፣ ከዛ አስተያየት ስጡኝ። እኔ እኔ እፈልጋለሁ እኮ የእናንተን አስተያየት። እኔ ደግሞ መቶ ፐርሰንት ለውጥ እንዳለው በቃ መፍትሄ እንዳለው አምኜበት ነው ይህንን ነገር ለእናንተ እየምለቀው ማለት ነው። ይሄንንም እንደዛው አስተያየት ከመስጠታችሁ በፊት ተቀብታችሁ ማታ ማታ ተቀቡና፣ የፊታችሁ ለውጥ ቆዳችሁ ጽድት ያለ ማዲያታችሁ ከጠፋ የበለዘ ከለራችሁ ፍክት ብሎ እንደ ብርቱካን እንደ መስታወት ያበራ ከሆነ ኑና ቴንኪ በሉ። ያንን ለውጥ ካላገኛችሁ ስደባችሁን ቀጥሉ ማለት ነው። እኔ ግን ውጤት እንደምታገኙበት ስለማቅ ነው። ሞክሩት፣ አትጎዱም። ይሄንን አስቀምጡት ፍሪጅ ውስጥ ማለት ነው። ቀን በቀን ሳታቋርጡ ሁሌ እድሜ ልካችሁን መቀባት ትችላላችሁ፣ ኦርጋኒክ ስለሆነ ማታ ማታ። ከፋርማሲ ከተለያየ ቦታ ክሬም ገዝታችሁ ናይት ክሬም ከምትቀቡ ይሄንን በኦርጋኒክ የሆነ ነገር ተቀቡ። ታያላችሁ ፊታችሁ እንዴት እንደሚያበራ ማለት ነው። አሁን አልታጠበው በቃ እንደዚሁ ይሆናል ማለት ነው። እሺ ለነገ ጠዋት ይሆናል ማለት ነው። መተኛት በዚሁ ቤተሰቦች ይሄን ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ማለት ነው አሁን አልታጠብኩትም። ኦሬዲ እላይ ላይ ነው። ኦኬ እንድታቆቱ የምፈልግ ነገር እኔ ቪዲዮን የቀረጽኩት ቀን ነው። ኦኬ እኔ አሁን ሁለት ሰዓት ሶስት ሰዓት አራት ሰዓት አምስት ሰዓት ፊቴ ላይ አቆየዋለሁ። አልታጠቡም፣ ኦሬዲ ስለተቀባሁት ወደ ውጭ ስለማልወጣ ማለት ነው። ግን ይሄ ማታ ነው የምትቀቡት። ቀረጻውን ያደረኩት ያው በቀን ስለሆነ መታጠብ ስለማልፈልግ ታጥቤ ላሳያችሁ ለውጡን ማለት አልፈልግም፣ ምክንያቱም ኦሬዲ ፊቴ ላይ ማደር አለበት ይሄ ነገር ለውጡን ለማግኘት ኦኬ። ስለዚህ ይሄንን ቪዲዮ ተጠቀሙ፣ ሞክሩ። ከወደዳችሁት ላይክ አርጉ፣ ሰብስክራይብ አርጉ። እይታው በጥሩ ሁኔታ እየሄደልኝ ነው። አመሰግናለሁ ሰፖርት ለምታደርጉኝ ቤተሰቦቼ። በተረፈ ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን፣ ፍቅሩንም ያብዛልን እላለሁ ነገር በአዲስ ቪዲዮ እንገናኛለን ባይ